ሰይጣንን አስወግጅልኝ እኔን ልጅሽን ባሪያሽን ላይንም ህዝበ ክርስቲያንም ላይም ንገሽን አሜን። ሰላም ለርእስተ ስኪ ይህያው የአን አምላክ የተወደደሽ ሰማዕታት አርሴማ ሆይ የተወደደው አምላክ ባለበት ልደትሽ ላ አጌጠ ለራስ ጸጉርሽንም ሰላምታ ይገባን። እኔ ልጅሽንም ባሪያሽን ህዝበ ክርስቲያንን ለአንቺ አገልጋይንም

ለሰሙ ጆሮች ሽልተ ለተዋቡም ቅዱሳን ጉንጮችሽንም ሰላምታ ይገባን። እየመረጋጋትን ነገር እንደሰማሽም እየማስተዋልን ጸጋን በላይ ያደረ ዘንድለን የምልጅሽም ህዝበ ክርስቲያንን በክብርም የደስታን ምስራችን አሰጭን አሜን። ሰላም ለአእናፍኪ ቅድስት አርሴማ ሆይ፣ የእውነት የደስታን ሽታንም ለሚያሸቱ አፍንጫዎችሽ የምስጋና መውደድም ሊቀመስም አፍሽንም ሰላምታም ይገባል። የአርሴማ አምላክ ክርስቶስ ሆይ ስለ ወዳጅነትሽ አርሴማ ብለሽም እኔን ልጅሽንም ህዝበ ክርስቲያንን ወደ ተከፈተው ገነት ኤዶምም ለፈ ሰራፍ እጸ ረፍትም ወደ ተዘጋጀው ምራኝ። አሜን ስለ

በክብር እንቁዎች ላጌጡ ትከሻው መሰላምታ ይገባል ወደ

ሰላም ለመዛርእኪ በጽንዓት የኖርሽም አርሴማ ሆይ ድካምም በሌለባትና በተጋድሎ ጊዜ ምጽኑ ላልተሰውም ካድከድ ከንንዴ ሰላምታ ይገባን በዳግምም

ሰላም ለጽኪ ሀያዊ እግዚአብሔር ሰማዕታት አርሴማ ሆይ በመጋደልም ጎዳና ለሚገሰግሱ ጣቶችሽንና መቅረጽም ዝም እግርሽ ጥፍሮችሽን ሰላምታ ይገባን። ከአንቺ በፊትና በኋላ የሰሙ ሰማዕታት በጣፍ